ኢትዮጵያ መሬትን በአግባቡ የሚያስተዳድር ተቋምና ስርዓትን በመገንባት መሬትን ለታለመለት ዓላማ መዋል አለባት ሲል የኢትዮጵያ መሬት አስተዳደር ባለሙያዎች ማህበር አስታወቀ። የማህበሩ ፕሬዚደንት ተባባሪ ፕሮፌሰር አቻሜል ለጋሹ ኢትዮጵያ ነባራዊ ሁኔታዎችን ያገናዘበ የመሬት ፖሊሲ ለመገንባት ከመሬት የሚገኘውን የኢኮኖሚ ተጠቃሚ እንድታረጋግጥ አሳስበዋል። አቢብ አለሜ ኢትዮጵያ ከሰማንያ በመቶ በላይ የሚሆነው ህዝቧ በገጠር የግብርና ስራ ይተዳድራል። ይህ ማለት ደግሞ ግብርና መሬትን የሚጠቀም በመሆኑ የመሬትን ጉዳይ በአግባቡ መያዝና አለመያዝ የሀገርን ኢኮኖሚ ተጽዕኖ ያሳድርበታል። የኢትዮጵያ ህገ መንግስት መሬት የህዝብና የመንግስት ነው አይሸጥም አይለወጥም የሚል ነው። የኢትዮጵያ መሬት አስተዳደር ባለሙያዎች ማህበር ፕሬዚዳንት ተባባሪ ፕሮፌሰር አቻሜ ለጋሹም ከዚህ ፖሊሲ መነሻነት ብዙ ችግሮች በመሬት ጉዳይ ይነሳሉ ይላሉ። ከመሬት ጋር በተያያዘ መንግስት ላይ ከፍተኛ የሆነ ጫና አለ። ያስተዳድራል፣ ፖሊሲ ያወጣል፣ ህግ ያወጣል፣ በዛው ልክ ደግሞ እንዲሁም የመሬት ባለቤት ነው። ስለዚህ በዚህ ምክንያት አላስፈላጊ የሆኑ ከፍተኛ የሆኑ የመሬት ጋር ተያያዙ የመልካም አስተዳደር ክፍተቶች ሲታዩ እናያለን። ከፍተኛ የሆነ በተለይም በከተሞች አካባቢ እና በከተሞች ዙሪያ ላይ ከፍተኛ የሆነ ህገወጥ የመሬት ወረራ፣ ህገወጥ ግንባታ ከፍተኛ የሆነ በተለያዩ አካባቢዎች ከመሬት ጋር በተያያዘ ዜጎች የመፈናቀል ሲፈናቀሉ ንብረታቸው ሲነጠቅ እናያለን። እንዲሁም በተለይ በተለይ ደግሞ በከተሞች አካባቢ ከፍተኛ የሆነ የመሬት ወይም የቤት አቅርቦት እጥረት ይታያል። በነገራችን ላይ በሀገር አቀፍ ደረጃ የመሬት እጥረት ኖሮብን ሳይሆን መሬቱን በአግባቡ የማስተዳደር የመምራት፣ የመጠቀም ችግር ስላለብን ነው እንጂ ሀገራችን ኢትዮጵያ በጣም ሰፊ ብዙ ሀብት ያለት ሀገር ናት። መሬትን በአግባቡ ማስተዳደር ባለመቻሉ በተለይ በከተሞች የሚፈጠሩ ችግሮችን ተባባሪ ፕሮፌሰር አቻሜ ለጋሹ አንስተዋል። አርቲፊሻል በሆነ ምክንያት ከፍተኛ የሆነ የመሬት አቅርቦት፣ የቤት አቅርቦት እጥረት ይታያል። ዜጎች በአብዛኛው ከተሞች አካባቢ ላይ የራሳቸው የሆነ መኖሪያ ቤት የላቸውም። የራሳቸው የሆነ ቦታ የላቸውም ቤት የሚሰሩበት በዚህ ምክንያት ሳይወዱ በግድ ህገ ወጥ ወደሆነው ግዢ ይሄዳሉ ማለት ነው። በህገ መንግስቱ ያልተፈቀደ በህጋችን ያልተፈቀደ ህገ ወጥ የሆነ ጊዜ ህገ ወጥ የሆነ ግንባታ ይህም ደግሞ ሌላ ችግር አለው ማለት ነው። መንግስት ማግኘት የሚገባውን ገቢ እንዳያገኝ በዚህ እነዚህ አካባቢዎች ላይ ህገ ወጥነት እንዲሰፍን ወንጀል እንዲሰፍን፣ ያው ሌሎችም ችግሮች እያስከተለ ይገኛል። ተባባሪ ፕሮፌሰሩ የመሬት አስተዳደር ፖሊሲያችን ያለበትን ችግር መፈተሽና ጉድለቱን መሙላት ወይም ደግሞ መሬት ለግለሰብ የሚሆንበትን አሰራር ከኢትዮጵያ ነባራዊ ሁኔታ አንጻር መዘርጋት ያስፈልጋል ብለዋል። መሬት የግል ቢሆን ባለቤቶቹ እንዲንከባከቡት፣ እንዲሸጡትና እንዲለውጡት ያግዛቸዋል። በእኔነት ሲጠቀሙበት ደግሞ ምርታማነትን ማሳደግና መንግስትም ገቢውን ይጨምራል ብለዋል ፕሮፌሰር። ኢትዮጵያ የመሬት ጉዳይን የሚያስተዳደር ተቋም የላትም ያሉት ተባባሪ ፕሮፌሰር አቻሜለ ጠንካራ ተቋም መስረትና ነባራዊ ሁኔታውን ያገናዘበ ፖሊሲ መቅረጽ ያስፈልጋል ብለዋል። በጣም እንደ ባለሙያ ሁሌም ያው እንትን ከሚሉ ጉዳዮች ውስጥ አንዱ በሀገራችን፣ በሀገር አቀፍ ደረጃ በናሽናል ደረጃ በፌዴራል ደረጃ መሬትን ሊያስተዳድር ፖሊሲ ሊያወጣ የሚችል ህጎችን ሊያወጣ የሚችል በተዋረድ ክልሎችን ሊያስተባብር የሚችል ወደታች በሀገር አቀፍ ደረጃ ኮኦርዲኔሽኑን ይሄ ተቀናጅቶ የመስራት ስራውን ሊያጠናክር የሚችል ተቋም ሚኒስትሪ የለንም። ባይዘወይ አሁን መሬትን በተመለከተ በፌዴራል ደረጃ በጣም የተበጣጠሰ የተበጣጠሱ ተቋማት የተለያየ ፍላጎት ያላቸው ተቋማት እርስበርሳቸው ኮምፒት የሚያደርጉ የሚደጋገፉ ሳይሆን ሞር እርስበርሳቸው መሬት ላይ ኢንትረስት ያላቸው ፍላጎት ያላቸው የተለያዩ ተቋማት ናቸው። ኮኦርዲኔሽን የለም። በጣም የተበጣጠሱ ናቸው። በዚህ ምክንያት በፌዴራል ደረጃ ያለው የመሬት ጉዳይ አንዱ መነሻው ችግር ይሄ ነው ብዬ አስባለሁ። ከፖሊሲው ክፍተት በተጨማሪ ወደ ክልሎችም ሲወርድ እንደዚሁ ነው። አንዳንድ ክልሎች ጠንካራ ተቋም አላቸው። አንዳንድ ክልሎች ደግሞ ጭራሽኑ ተቋም የሌላቸው ክልሎች አሉ። በሌላ መልኩ ደግሞ ቅድም እንዳልኳችሁ መሬት ትልቁ ሀብት ነው። ዋናው ሀብት ነው። ከዚህ ሀብት የበለጠ ሀብት የለም። ስለዚህ ለዚህ ሀብት በቂ የሚመጥን ተቋም ተቋማዊ አደረጃጀት ስለሌለ ችግሮቹ በሀገር አቀፍ ደረጃ እየተከሰቱ እንደሆነ ይሰማኛል ማለት ነው። መንግስት መሬቱን ቢያስተዳድርም ባያስተዳድርም ዋናው ጉዳይ ግን በጥናት የተመሰረተ ፖሊሲ ማዘጋጀት ነው ብለዋል።